አይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር። ዋና ዋናዎቹን በቅድሚያ አርባ ሁለት የትግራይ ተወላጅ ጀኔራሎችና ሌሎች ወታደራዊ መኮንኖች ንብረት ታገደም። የክልሉ ሰላምና ጸጥታ ቢሮ ኃላፊና የቀድሞ የኢትዮጵያ አየር ኃይል አዛዥም ከነዚህ ውስጥ ይገኙበታል። ዝርዝሩ ተዘጋጅቷል። ሻቢያ አግቷቸው የነበሩት እና የብልጽግናው መንግስት ከአዘርባጃን የገዛውን ጦር መሳሪያ ይዘው ሲጓዙ የነበሩት ዜጎች ከእስር ለቀቅም። 18 ዜጎች ተለቀው ወደ ሀገራቸው መመለሳቸውንም የአዘርባጃን መንግስት አረጋግጧል። ተጨማሪ ያለን በትግራይ ክልል ሆነ ተብሎ በተወሰነ ፖለቲካዊ ውሳኔ ነዳጅ በመከልከል ህዝብ እየተቀጣ ነው ሲል ባለሥልጣኑ አሳወቅም። ይህ በእንዲህ እንዳለ አገዛዙ የነዳጅ ጭማሪ ባደረገ ማግስት በአዲስ አበባ በበርካታ ስፍራዎች የነዳጅ አቅርቦት እጥረት መስተዋሉም ተነግሯል። በዝርዝር እንመለከተዋለን። ጉዳዩን ወደ ፍርድ ቤት ወስዳለው ሲል ዩኒቨርስቲው መግለጫ አወጣም። ስሙ በቃለ ምልልሱ ወቅት ያልተነሳው ዩኒቨርስቲው ጋር ተያይዞም የታጋቿ ወጣት ጉዳይ አሁን መነጋገሪያ ሆኖም ቀጥሏል። ታደምጡታላችሁም። የብልጽግናው መንግስት የኮሪደር ልማቴን ጎድቷል ባለው ሹፌርና ባለ ንብረት ላይ የግማሽ ሚሊዮን ብር ቅጣት ጣለም። የኮሪደር ልማቱን ሳር ረግጧል የተባሉ አንዲት አራስ እናትም በደንብ አስከባሪ ወደ እስር ቤት ሲወሰዱ የሚታይበት ቪዲዮ በማህበራዊ ድረገጾች መወያያ ሆኗል። ሌላኛው መረጃችን ነው። አሜሪካና ሩሲያ በዲፕሎማቶቻቸው በኩል በሳውዲ አረቢያ እየተነጋገሩ ነው። በውይይቱ በጥቁር ባህር ላይ ግጭትን በማስወገድ የንግድ መርከቦችን ማሳለፍ እንዲቻል ከስምምነት ለመድረስ ጭምር የታለመ ስለመሆኑም ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የአርባ ሁለት የትግራይ ተወላጅ ጀኔራሎችና ሌሎች ወታደራዊ መኮንኖች ንብረት ታገደ። የክልሉ ሰላምና ጸጥታ ቢሮ ኃላፊና የቀድሞ የኢትዮጵያ አየር ኃይል አዛዥ ከእነዚህ ውስጥ ይገኙበታል። ዘርን መርጦ የሚገድለው ፣ ማንነትን ጠቅሶ የሚያጠቀው የብልጽግና አገዛዝ ለሁለት ዓመት ባካሄደው የትግራይ ጦርነት የትግራይ ተወላጆች ከሀገር ውስጥ ወደ ውጭ እንዳይሄዱም በሀገር ውስጥም እንዳይዘዋወሩ ንብረት እንዳይገዙና እንዳይሸጡም የባንክ ሂሳባቸውን እንዳይንቀሳቅሱ በየትኛውም የሀገሪቱ ክፍል የትግራይ ተወላጅ ሆኖ በመንግስት መስሪያ ቤት ውስጥም እንዳይሰራ ማድረጉ የሚታወስ ነው። ይህ በትግራይ ክልል ውስጥ በከበባ እንዲቆይ የተደረገው ህዝብ ብቻ ሳይሆን በአዲስ አበባና በሌሎችም አካባቢዎች የሚኖሩ በጡረታ ላይ የነበሩም ትግራይ ክልልን የማያውቁ ነገር ግን የትግራይ ተወላጅ ቤተሰቦች የነበራቸው ሰዎችን የሚመለከትም ነበር ከትናንሽ ሜትር ቻሮ ሱቅ እስከ ትላልቅ ሆቴሎች ድረስ ያላቸው ሰዎችም ሲዘጋባቸውና ባለቤቶችም ሲታሰሩ እንደነበርም የሚዘነጋ አይሆንም። ተርታው የትግራይ ተወላጅ እንዲህ ባለመከራ ውስጥ በከረመበት በዛ ዘመን ከጀኔራል ዮሐንስ ገብረ መስቀል ጆን መንጋግ በስተቀር ሁሉም የትግራይ ተወላጅ ወታደራዊ መኮንኖችና ፖለቲካ አመራሮች ንብረት መታገዱ የሚታወስ ነው። ይሁን እንጂ ወደ ደቡብ አፍሪካ ቅንቶ የሰላም ስምምነት የብልጽግናው አገዛዝ ከተፈራረመ በኋላ የታሰሩ የትግራይ ተወላጆችን ሲለቅ ባለቤቱ የትግራይ ሰው ነው በሚል የታገዱ አብዛኞቹ ንብረቶችም እንዲለቀቁ አድርጎም ነበርም። ኢትዮ ፎረም ከአዲስ አበባ መስተዳድር ያገኘው መረጃ እንደሚያመላክተው ነው። ግን በ2013 ጦርነት ወቅት ንብረታቸው የታገዱ አብዛኞቹ የትግራይ ተወላጅ ወታደራዊ መኮንኖች በድጋሚ ንብረታቸው እንዲታገድ መደረጉ ታውቋል። በዚህም መሰረት የ42 ጀኔራሎች፣ ኮረሌሎች፣ አለቆችና ሌሎችም ግለሰቦች ንብረት የታገደ ሲሆን ይህም ተፈጻሚ የሆነው ካሳለፍ ነው የካቲት 28 ጀምሮ ነው። በአዲስ አበባ የመሬት ልማትና አስተዳደር ቢሮ የቦል የቅርንጫፍ ጽህፈት ቤት የጻፈውና ይህ በምስሉ ላይ የሚታየው ደብዳቤ እንደሚያመላክተው በክፍለ ከተማው የሚገኝ የስምንት ወታደራዊ ኮንኖች ንብረት እንዲታገድ ተደርጓል። በዚህም መሰረት በአሁኑ ወቅት የትግራይ ክልል የሰላምና ጸጥታ ቢሮ ኃላፊ ሆነው የሚሰሩት ጀኔራል ፍሳ ኪዳኑም፣ የምዕራብ ግንባር አዛዡ ምግባይ ኃይልና ጀኔራል ተክላይ አሸብር ይገኙበታል ኮሎኔል ተወልደ ገብረ ትንሳኤ፣ ኮሎኔል አለም ሰገድ ሃድራም፣ ኮሎኔል ግዴ ገብረ ሚካኤል፣ መኮንን ገብረ ማርያምና ሌሎችም የቲዲኤፍ አባላት ይገኙበታል። ከነዚህ በተጨማሪም የቲዲኤፍ አመራር አባል ያልሆኑት የቀድሞ የኢትዮጵያ አየር ኃይል አዛዥ ጀነራል አበበ ተክለ ሃይማኖትም ንብረታቸው እንዲታገድ ከተደረጉ ሰዎች መካከል ሆኗል። በአጠቃላይ የትግራይ ተወላጅ የሆኑ አርባ ሁለት ሰዎችን ንብረት ያገደው ብልጽግና ንብረቶቻቸው ምንም አይነት አገልግሎት እንዳይሰጥባቸውና ለሶስተኛ ወገን ተላልፈው እንዳይሰጡ ግዷል። የሰላም ስምምነቱን ሲፈርም እንዲህ ያለ ግጭት ጠማቂ ተግባራትን ለማቆም ለግጭት የሚዳርጉ ትንኮሳዎችንም ለመተው የተስማማ ቢሆንም ሰሞኑን ጀነራል መግባ ኃይለን የፋኖ ኃይሎችን አንድ አድርገውና አይዞህ ብለው በማደራጀት ወጉይ ከማለት በተጨማሪም የትግራይ ሰራዊት አዛዦችና የትግራይ ተወላጅ ወታደሮች ንብረት እያገደም ይገኛል። በገዳው ውስጥ የትግራይ ተወላጅ የሆኑ ሲቪል ባለስልጣናትና ባለሀብቶችም እንደሚገኙበት የተሰማ ሲሆን ይህንን ማድረግ ለምን እንዳስፈለገው ለማወቅ ያደረግነው ጥረት ግን አልተሳካም። ይሁን እንጂ ከ2010 እስከ 2015 ድረስ ከትግራይ መወለድ ወንጀል ተደርጎ ሲያደርጉ በአገዛዙ ደጋፊዎች ይቀነቀን የነበረው ዘመቻም አሁንም ሊደገም እንደሆነ ፍንጮች እየታዩ ይመስላል የሚሉ አስተያየት ሰጫዎች በአሁኑ ወቅት በትግራይ ባለው ፖለቲካዊና ወታደራዊ ሁኔታ ላይ ምንም ሚና የሌላቸው ነገር ግን ከክልሉ የሚወለዱ ሰዎች ንብረትም ኢላማ ሆኗል ይላሉ። ከቅርብ ጊዜያት ወዲህ የቲዲኤፍ አባል ነበራችሁ በሚል በርከት ያሉ ወጣቶች በአዲስ አበባ ሲታሰሩ እንደነበርም መዘገቡ አይዘነጋም። ጉዳዩን ወደ ፍርድ ቤት ወስዳለው ሲል ዩኒቨርሲቲው መግለጫ አወጣ። ስሙ በቃለ ምልልሱ ወቅት ያልተነሳው ዩኒቨርሲቲው ጋር ተያይዞ የታጋች ወጣት ጉዳይ አሁን መነጋገሪያ ሆኖም ቀጥሏል። ወጣት ብርቱካን ተመስገን ከምትማርበት ዩኒቨርሲቲ ታግታ የደረሰባትን ሰቆቃ ከአዲስ አበባ ለሚሰራጭ የቴሌቪዥን ጣቢያ መግለጿን ተከትሎ ነገሩ መነጋገሪያ የሆነ ቁጣን የፈጠረ ነው። በእርግጥ የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ከትውልድ ቀያቸው በጥቂት ኪሎ ሜትሮች ርቀት ሰዓት ላይ ተወልዶ ያደገችው ብርቱካንን ጨምሮም ባለፈው አንድ ሳምንት ጊዜ ብቻ በመቶዎች የሚቆጠሩ ሰዎች ታግተው ደብዛቸው የሚጠፉበትን ስርዓት እያገለገሉ ቢሆንም በብልጽግናው እየተንሳፈፍን ነው እና ተሳፈሩ ነው ጥሪያቸው። የኢትዮጵያ የከፍተዋ አውሮፕላን አኮብኩቧል። ይነሳል፣ ይበራል። አብረን መብረር እንድንችል የብልጽግናን ትኬት ሁላችንም ንቁረት የሀገሪቱ ዜጎች ግን የብልጽግና አውሮፕላን ቀርቶባቸው በተሳፈሩበት ባስቤታቸው መድረስ ብርቅ ሆኖባቸዋል እና አቶ ተመስገን ጥሩነህ በብልጽግና አውሮፕላን በሚሳፈሩበት በዚህ ወቅት በኦሮሚያ ክልል ያሰማሯቸው ወታደሮች አንድን ወጣት በወላጆቹ ፊት ሲረሽኑ ተስተውሏል። እገታ ወረርሽኝ በሆነባት ኢትዮጵያም እገታዎችም እየተስፋፉ መጥተዋል። እነዚህ እገታዎች የተፈጸሙት ደግሞ ከዩኒቨርሲቲዎች ወጥተው በጉዞ ላይ በነበሩ ተማሪዎች ላይ ጭምር ነው። የደንቢ ዶሎ ዩኒቨርሲቲ ደግሞ ከዚህ ጋር በተያዘ ስሙ በተደጋጋሚ የሚነሳ ሆኗል። በተለይም ከአምስት ዓመታት በፊት ታግተው ደብዛቸው የጠፉ የብልጽግና ሰዎች አቶ ተመስገንን ጨምሮ አስለቀቅናቸው ያሏቸው 17 ተማሪዎች ጉዳይ አንዱ ነው። ምን አቅም አለኝ አቅም የለኝም። መከረናች አስተምሬ ይወጣልኛል ብዬ አላቅም እኔ እንግዲህ ልጄ እግዚአብሔር ቢሰማን መንግስትም ቢራራልን ቢሰዱልን እያለ ነው። ይበላይ ለ እይህ ነበር ልብላ መንግስት ተረከባቸው ተብለን ነበር። አሁን ወሬ ሆኖ ቀረ። ልጆቻችን ይመለሱልን። እገታና ዩኒቨርሲቲው ስማቸው ተያይዞ ሲነሳ የመጀመሪያው አይደለም። ከሁለት ዓመታት በፊትም በተመሳሳይ በርካታ ተማሪዎች እንደታገቱ መዘገቡ የሚዘነጋ አይሆንም። ዛሬ ደግሞ ዩኒቨርሲቲው ከእገታ ጋር በተያዘ ስሜ ጠፍቷል፣ ጉዳዩንም ወደ ፍርድ ቤት ወስዷለው ሲል ዝቷል። በኢቢኤስ ፕሮግራም ላይ በተደረገ ቃለምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደንቢ ዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት ነው ይህ ምንም አይነት ማስረጃ የሌለው ነውና ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስደው ይገልጻል ይላል። ክሱም የቴሌቪዥን ጣቢያው እንዲታገድ ባደረገው ቪዲዮ ላይ ግን የእገታ ሰለቧ ወጣት የዩኒቨርሲቲው ስምን የሚሆን የገታ ጊዜውን በግልጽ ባልጠቀሰችበት ሁኔታ ዩኒቨርሲቲው ራሱን ለመከላከል መቅረቡ ግን ማስገረሙ አልቀረም። በትግራይ ክልል ሆነ ተብሎ በተወሰነ ፖለቲካዊ ውሳኔ ነዳጅ በመከልከል ሕዝብ እየተቀጣ ነው ሲል ባለስልጣኑ አሳወቅም። ይህ በእንዲህ እንዳለ አገዛዙ የነዳጅ ጭማሬ ባደረገ ማግስት በአዲስ አበባ በርካታ ስፍራዎች የነዳጅ አቅርቦት እጥረት መስተዋሉ ታውቋል። የትግራይ ንግድ ቢሮ ከቀናት በፊት በጻፈው ደብዳቤ ወደ ክልሉ የሚገባው ነዳጅ ሙሉ በሙሉ እንዲቋረጥ መደረጉን አሳውቆ ነበር። የፌዴራል መንግስቱ ደግሞ መቋረጡን አላውቅም ሲል ነበር ምላሽ የሰጠው። የክልሉ ቢሮ ኃላፊ ደግሞ ለሁለት ሳምንታት ለሚጠጋ ጊዜ ነዳጅ መቋረጡን፣ ይህን የተመለከተ ደብዳቤም አንድ ጊዜ ብቻ ሳይሆን አራት ጊዜ መላካቸውን ነው የሚናገሩት። እንደ ባለስልጣኑ ገለጻ ወደ ክልሉ በተለይም ካለፈው ጥቅምት ወር ጀምሮ ቀስ በቀስ እየቀነሰ መጥቶም ካለፈው መጋቢት ወር መጀመሪያ ቀናት ወዲህ ደግሞ ነዳጅ ሙሉ በሙሉ ተቋርጧል። የትግራይ ህዝብን በማህበራዊና ኢኮኖሚያዊ ቀውስ ውስጥ ወድቋል። ባለስልጣኑ በትግራይ ክልል ብቻ ነዳጅ እንዳይገባ መታገዱን ስናይ ሆነ ተብሎ ፖለቲካ ውሳኔም ተላልፎ የተቋረጠ መሆኑን እንገነዘባለን ሲል ይገልጻል። አሁን በትግራይ ክልል በርዕሰ መዲኗ መቀለም ይሁን ከመቀለ እንደ ሽረና አዲግራት ወዳሉ አካባቢዎች የሚደረጉ የትራንስፖርት እንቅስቃሴዎች በአመዛኙ እየቆሙ ናቸው። እርዳታ አቅራቢ ተቋማትም ያለችውን ውስን እርዳታ ማድረስ ተስኗቸዋል። ሆስፒታሎች፣ ነፍሰ ጡር እናቶችን መርዳት፣ አምቡላንሶችን መላክም እየተቸገሩ መጥቷል። የንግድ ቢሮ ባለስልጣን ህዝብን እንደ ህዝብ እየቀጡ ነው ያሏቸውን የፌደራል ሹማምንትን አንድ ቀን ጥቀ ጣላችው ሲልም ነው ለሪፖርተር የገለጸው። አገዛዙ ወደ ትግራይ የሚልከውን ነዳጅ አቋርጦም ትናንት በመላ ሀገሪቱ ደግሞ ከፍተኛ የተባለ ጭማሬን አድርጓል። ይህንን ተከትሎ ዛሬ በመዲኑ አዲስ አበባ ሳይቀር የነዳጅ እጥረት ተከስቷል። በዛሬው እለት በአዲስ አበባ በሚገኙ ማደያዎችም ረጃጅም የተሽከርካሪዎች ሰልፍ ታይተዋል። ይህ የተፈጠረው ደግሞ ከአቅርቦት እጥረት ጋር በተያያዘ ነው። በከተማ 39 በመቶ የሚሆኑ ማደያዎች ብቻ ናፍጣ ሲኖራቸው 61 በመቶዎቹ ናፍጣ የለንም ሲሉ ተሞልዋል የብልጽግናው መንግስት የሰጠው ምላሽ ደግሞም ወደብ ላይ ያለው ነዳጅ ሲገባ ይፈታላችኋል የሚል ሆኗል የዋጋ ከፍተኛ ጭማሪን በማድረግ ከዛም እጥረቱን በመፍጠር አሽከርካሪዎች ስለ ጭማሪው ሳይሆን በተጨመረው ዋጋን ቢሆን ባገኘን የሚል ስትራቴጂን ደጋግሞ ብልጽግናው ሲተገብር የሚታወቅ ነው በእርግጥ በበርካታ የሀገሪቱ አካባቢዎች ነዳጅ በጥቁር ገቢያም በሊትር እስከ ስድስት መቶ ብር እንደሚሸጥ የሚታወቅ ጉዳይ ነው ሻቢያ አግቷቸው የነበሩ ዜጎችን ከእስር ለቀቅም። እነዚህ ዜጎች የብልጽግናው መንግስት ከአዘርባጃን የገዛውን ጦር መሳሪያ ይዘው ሲጓዙ የነበሩ ናቸው። አስራ ስምንቱ ዜጎች ተለቀው ወደ ሀገራቸው መመለሳቸውንም የአዘርባጃን የመገናኛ ብዙሃን ዘግበዋል። ታጋቾቹን ለማስለቀቅ በአስመራ የሚገኘው የቱርክ ኤምባሲ የማግባባት ስራ እንደተወጣም ታውቋል። የብልጽግናው መንግስት ከአዘርባጃን የገዛውን የድሮን፣ የታንክ፣ የመድፍና የሌሎች ሜካናይዝድ መሳሪያዎችን ተተኳሾችን በሶስት መርከቦች ሲያጓጉዝ

ሶስቱ መርከቦችም ከአዘርባጃን ተነስተው ወደ ኢትዮጵያ እየተጓጓዙ መሆኑን አስቀድሞ ያወቀው የሻቢያው መንግስትም ጦር መሳሪያውን ከነ መርከቦቹና ሰዎቹ መንገድ ላይ ጠብቆ አግቷቸዋል። እነዚህን መርከቦችና የጦር መሳሪያውን እንዲለቅ የብልጽግናው መንግስት የአፍሪካ ሕብረት ዲፕሎማቶችን ወደ አስመራ ደጋግሞ የላከ ቢሆንም ሳይሳካለትም ቀርቷል። አዘርባጃን በበኩሏ ዜጎቿን ለማስለቀቅ የተለያዩ ዲፕሎማሲያዊ ግፊቶችን ስታከናወን ቆይታለች። በተለይም በአዲስ አበባ የሚገኘውን የሀገሪቱን ኤምባሲም ታጋ ተጠያቂዎች እንዲለቀቁ ለማድረግ ልዩ ልዩ ሰነዶችን ሲያቀርብና ጥረቶችን ሲያከናውን እንደነበር የሀገሪቱ የመገናኛ ብዙሃን ጽፏል። አሁን ከወራት ቆይታ በኋላ እነዚህ ታጋቾች ተለቋል። አስራ ስምንቱ ታጋቾች መለቀቃቸውን ይፋ ያደረገው ደግሞም የአዘርባይጃን የውጭ ጉዳይ ሚኒስትር ነው። በጉዳዩ ላይ የአስመራው አጋች ሻዕቢያና አዲስ አበባው ብልጽግና ግን ያሉት ነገር የለም። የብልጽግናው መንግስት የኮሪደር ልማቴን ጎድቷል ያለውን ሹፌርና ባለ ሀብትን ግማሽ ሚሊዮን ብር ቅጣት ቀጣ። የኮሪደር ልማቱን ሳር ረግጧል የተባሉ አንዲት አራስ እናትም በደንብ አስከባሪ ወደ እስር ቤት ሲወሰዱ የሚያሳይ ቪዲዮ በማህበራዊ ድረገጾች መወያያ ሆኗል። ይህ በምስሉ ላይ የሚታየው ግለሰብ የአዲስ አበባ ውበትና አረንጓዴ ልማት ቢሮ ሰራተኛ ነው። እኒህን ህጻን ልጅ አቀፉ እናትን የሚጎትታቸው ደግሞ ከኋላቸው የሚታየውን ሳር ረግጠዋልና መታሰር አለባቸው ብሎ ነው። እርሳቸው ይህ ጉዳይ የተከለከለ መሆኑን እንደማያውቁናም ድጋሜም በዚህ ጥፋት ላይ እንደማይገኙ እየገለጹ ቢማጸኑም እየጎተተ ሲወስዳቸው ግን ይታያል። ጉዳዩን የሚያስተውሉ አላፊ አግዳሚዎችም እኒህን እናት ሳር ረገጡ ብሎ ከህፃን ልጃቸው ጋር ከማሰር መክሮ እንዲለቃቸው ሲጠይቁት ይደመጣሉ። እርሱ ግን በንቀትና በማጣጣል መልስ እየሰጠም ሴትየዋን ከህፃን ልጃቸው ጋር እየጎተተ ሲወስዳቸው ይስተዋላል። ይህም በማህበራዊ መገናኛ ዘዴዎች መነጋገሪያ ሆኗል።

የአብይን አበባ አረገፋችሁ የአዳነችን ሳረገጣችሁ እያለ የሚያስሩና የሚቀጣው የብልጽግናው መንግስት የኮሪደር ልማት ላይ ጉዳት አደረሳችሁ በሚልም በሚሊየን ብር የደንብ መተላለፍ ቅጣትን እየቀጣ ስለመሆኑ በተደጋጋሚ የተዘገበ ጉዳይ ነው። ከነዚህ ውስጥ አንዱ ይህ በምስሉ ላይ የሚታየው ቅጣት የሚጠቀስ ሲሆን በመንግስት የመገናኛ ብዙሃንም እንደ ትልቅ ሀገራዊ አጀንዳ ሲዘገብ አምሽቷል። ይህ የደንብ አስከባሪ የቅጣት ደረሰኝ እንደሚያመላክተው በኮሪደር ልማቱ ጉዳት በማድረሱ አ አስር ሺህ ብር እንዲቀጣ መደረጉን የሚጠቁም ነው። አሽከርካሪው ከዋና የአስፋልት መንገድ ወደ አንድ ግቢ ሲሻገር የእግረኛ መንገዱን ረግጠሃል በሚል የተቀጣ መሆኑን የሚያሳየው ሰነድ ከገንዘብ ቅጣቱ በተጨማሪ የጎዳናውን የእግረኞችን መንገድ ከተቀጣበት ሰዓት ጀምሮም በራሱ ወጪ እንዲጠግንም ተወስኖበታል ተብሏል። ይህንን ጉዳይም የኢትዮጵያ ቴሌቪዥን እንደ ሀገራዊ የሚያኮራ ጉዳይ አንስቶ አሰራጭቶታል። ዜጎችን በስነ ምግባር የታነጹ ሕግን አክባሪ እንዲሆኑ የማስተማር ግዴታ መንግስታዊ ኃላፊነቱ ሆኖ የቀጠለ ነባሩ ውቀት ቢሆንም ከቅጣት ብቻ ስልሳ ሚሊዮን ብር ለመሰብሰብ ያቀዱ የብልጽግናው መንግስት ግን ሰበቦችን እየፈለገ ዜጎችንም እየቀጣም እያደኸየ ቀጥሏል። በሩሲያና አሜሪካ መካከል በሳውዲ አረቢያ ንግግር እየተደረገ መሆኑ ታውቋል። አሜሪካና ሩሲያ በዩክሬን ዘላቂ የተኩስ አቁም ስምምነት እንዲደረስ ግቡን ያደረገም የሁለትዮሽ ውይይት ነው። በሳውዲ አረቢያ እያከናወኑ ያሉት የሁለቱ ሀገራት ከፍተኛ ዲፕሎማቶች በሳውዲ አረቢያ ውይይት የጀመሩት ፕሬዚደንት ዶናልድ ትረምፕ ባሳለፍነው ሳምንት ከፕሬዚደንት ቮሎዲሜር ዜሌንስኪ ና ከፕሬዚደንት ቭላዲሚር ፑቲን ጋር መነጋገራቸውንም ተከትሎ ነው። በውይይቱ በጥቁር ባህር ላይ ግጭትን በማስወገድ የንግድ መርከ ዘገባዎች ማለፍ እንዲችሉ ከስምምነት ለመድረስ ጭምር መታቀዱን አሜሪካን በመወከል በውይይቱ ላይ እየተሳተፉ ያሉ ዲፕሎማት ገልጿል። ከቀናት በፊት ፑቲን እና ትራምፕ አንድ ሰዓት ተኩል የፈጀ የስልክ ልውውጥ ባደረጉበት ንግግራቸው ላይ የተስማሙባቸው ጉዳዮች ይፋ ተደርገው ነበር። በዛ ውይይታቸው ፑቲን በጠና የቆሰሉ የዩክሬን ወታደሮችን ለዩክሬን አሳልፈው ለመስጠትም ተስማምተው ነበር። እንደዚሁም በጥቁር ባህር ላይ ሙሉ የተኩስ አቁም እንዲደረግ እንዲደረግና ቋሚ ሰላምን ተግባራዊ ለማድረግ ቴክኒካዊ ድርድሮችን በማከናወን ችግሩን ለመፍታት መግባባት ላይ ስለመድረሳቸው መዘገቡም አይዘነጋም። ኢራን እስራኤልን ለማጥፋት የሚያስችል ሁኔ ሁኔታ ላይ በፍጹም መገኘት እንደሌለባት ፑቲን እና ትራምፕ ከስምምነት ላይም ደርሰው ነበር። ሁለቱ መሪዎች ዘላቂና የረጅም ጊዜ መፍትሄዎች ላይ ለመስራት እንደዚሁም የአሜሪካና ሩሲያን ግንኙነት በተሻለ ሁኔታ ለማደስ ዝግጁ ነን ማለታቸውም ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።